ምስጥቃ ምስጥቃ የንግድ ምስጥቃ አለ ነው ማለት ነው። ይታያችኋል መጨረሻ መጥራሻ ላይ አሳያቸዋለሁ። አሁን ወደ አሰራር ወደ አሳራሩ ላይ ማለት ነው። መጀመሪያ ሐሊብ ነው ማለት ነው። ስጋ ማረገው በብሬስት ላይ ማለት ነው ሁለት በንግ ይጥልክ ነው። ይሄ በዚህ በቆ ሁለት ተጠቀም ያለው ማለት ነው። እናንተ እንዴት ነው ያችሁ ማለት ነው። ስጋ ግን ማስጥቆ ስጋ ተጠቀም ያለው በጣም ቀላል ነው። ሙከራው በነገራችን ላይ አንድ ብርጭቆ ስኒ ተጠቅሜያለሁ። እንግዲህ እሳት ላይ አድርገን እሱን መነፈካት ነው ማለት ነው። በነገራችን ላይ በጣም ቀላል ነው። ከዛ ግስጣ ምንድነው መሰላችሁ ስሙ ግስጣ መስፈልጋችሁ መጨረሻ ላይ አሳያችኋለሁ ማለት ነው።

በፊያዋ አንድ ነው የተጠቀምኩት ማለት ነው እዚህ ጋ እና ደግሞ በጣም ቀላል አሰራር ነው ማለት። አስር ደቂቃ ለራሱ የሚያስደፋት አይመስለኝም ማለት ነው። እና ሰርታችሁ ሞክሩት አሪፍ ነው ትወዱታላችሁ ማለት ነው። በጣም ቀላል ነው ብዙ ማቴሪያልም አይጠይቅም እና እኔ ስጋ ያውም ሲሚያው ላይ እያረኩኝ እያለ ማለት ነው። ትኩሱን ነው ማዘጋጀት ማለት ነው

በጣም ነበረ የሚያምረው ማለት ነው። እና እየበረታታች ተስፋ አይደለም፣ ማበረታቻ ተስፋ ይከፈልበት ኢንሻአላህ። ማጀናት ከወደዳችሁት ኮሚቴ ትጻፉልኝ፣ እኔ አሰራሩን አሰራላችኋለሁ ማለት ነው። ታይ ከወደዳችሁት እና ቤዛችንም የሚመስል ነበረ፣ በጣም ቆንጆ ነው። እንደ አጠቃላይ ይህን ይመስል ነበር ማለት ነው። ታሪም የሆነ ዝም በጅብና አንቱም ብሎ መመቀብ ይቻላል ማለት ነው። እነዚህ ዳቦ የሚመስሉትን በብዙ ነገር በብዙ ነገር መመቀብ ትችላላችሁ ማለት ነው። እያረጋችሁ ጀሃዝ ውስጥ እያረጋችሁ መጠቀም ትችላላችሁ ማለት ነው። ጠይ እና ይህን ይመስል ነበር ጀናቴ